ሰላም ሰላም፣ እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። ኢትዮጵያና ኢትዮጵያ ኤርትራውያን ዘላለም ነኝ። እንግዲህ ጥሩ ሁኔታ ውስጥ አይደለሁም። ጥሩ ነገር ላውራም አይደለም ዛሬ የመጣሁት እና እንዴት አላችሁ? ሰላም ናችሁ ወይ? መልዕክቶቻችሁ በተለያየ መልኩ ይደርሰኛል። ግን ደግሞ ለሁላችሁም አሁን መመለስ የሚችልበት አይነት ሁኔታ ውስጥ ስላልሆንኩኝ አንድ ላይ ነገር ተስተካክሎ በምመጣበት ሰዓት አውራለሁ ብዬ ነው ዝም ያልኩት። እንግዲህ ያቺ ሰው ጅብ አሁን ለተወኝ ፈቃደኛ አይደለችም። በተለያየ መልኩ እየፈተነች ይሄን ያለው ከሁሉ በላይ ደግሞ እንግዲህ በምወዳትና ለመምጣት እያሰበች ነውና የተወሰኑ ነገሮችን አውርተናል። እናንተም እንደተሰሟቸው ደግሞ ያስኳቸው ነገሮች አሉ ካወራን በኋላ ማለት ነው። እንግዲህ ይህም ደግሞ ቻናላችን ከዛኛው ታሪኮቻችንን በዝርዝር ከምናቀርብበት ቻናል የተለየ ነው። እንደዚሁ በስራ ገጠመኞቻችን እንደዚሁም በግል የግል ህይወት የምትመለከት ይሄኔ የግል የገጠሙኝ ነገሮች ለእናንተ ያስተምራሉ። እናንተ ብዙ ቁም ነገሮች ታገኙባቸዋላችሁ። ያሰብኳቸውን ነገሮች በዝርዝር ወደ እናንተ ማድረስበት የዘላለም ገጠመኝ ስለ መጣሁበት እንግዲህ ቻናል ነው። አጋርነታችሁን ፈልጋለሁ። ሰብስክራይብ ልታደርጉኝ በአጭር ጊዜ ውስጥ ይሄንን ቻናል እንድናሳድገው ፈልጋለሁ። ለሊቨርስታት ምንለው እና በተለያየ መልኩም ስለሚያገዘን ለስራችን ለእንቅስቃሴችን፣ በተለያየ መልኩ ገዛ ስለሚያደርግ ሰብስክራይብ እንድታደርጉ እፈልጋለሁ። የተለያዩ ወንድሞችን ይህንን ዩብ ር ያደርጉታል። ከነሱ አይታችሁ የምትመጡ እጅግ አርጌንም አመሰግናችሁ። እና ሰብስክራይብ በማድረግ የደወል ምልክቷን ተጫናት በዘንቡል ሁሉ ጊዜ ወደ እናንተ ሰርቼ የማደርሳቸውን ታሪኮችን በቀላሉ መከታተል ያስችላቸዋል። ብዙ ምትናቁባቸውን ነገሮች ከነዛ ከሌሎች የሚዲያ አማራጮቻችን ከምናቀርብበት መንገድ በተለየት የሆኑ ታሪኮችን ወደ እናንተ አደርሳለሁኝ። እንግዲህ ዛሬ ደግሞ ስለመጠውበት እናንተ ብትሰሙት የተሻለ ነው ብዬ ስላሰብኩት አንድ ስለገጠመኝ ነገር ላውራችሁ ነው የመጣሁት እንግዲህ ያ የሰዎች ታሪክ እጅግ በጣም የተፈተንበት እጅግ በጣም ዋጋ ያየንበት እስካሁን ድረስ እያየንበት ያለ ታሪክ ሆኖ እንደቀጠለ ነው። እኔን በእንደዚያ አይነት መልኩ ወደ ጅግነት ለመቀየር ጥረት ካደረገች በኋላ በተለያየ መልኩ እግዚአብሔር ረድቶኝ ያን ጊዜ ተሻገሩ ያሉ ብሻገረውም ግን ዛሬም ድረስ የግሌን ምላቸውን ሰዎችንም በመግዛት ጨምሮ ሌሎችንም ስራዎችን በመስራት ከፍተኛ የሆነ ማስፈራሪያዎችን ያደረሰችብኝ ያለችው እና ለእሷ ማስፈራሪያ ሸበርም ምናምን ሆኝም ሳይሆን ማወቅም ስላለባችሁ እየገጠመኝ ያለው ነው ፈተና፣ መረዳት እንድትችሉም ስለምፈልግ ነው። ከዚህ በኋላ በሚኖሩ የስራ እንቅስቃሴዎቻችን ላይ መታያቸውን ነገሮችም ካሉ ከነዛ የመጡ እንደሆኑ እንድትረዱ ስለምፈልግ ነው የማወራቸው እና እንግዲህ እናቴን ወደ እናንተ አቅርቢያት ነበር፣ ታውቃታላችሁ። ይህን ስራ እንድሰራው ፍላጎት የላትም፣ እያለቀሰች እጅግ በጣም ብዙ ሰዎችን ስብስባ እያለቀሰች ተማጽናኛለች። ይህንን ስራ በፍጹም እንድሰራው ፍቃዱ አይደለም እና እንግዲህ ከፍተኛ ማስፈራሪያዎችን ለእሷን ለሷን በግሎ ልጅሽን አርፈሽ አስቀምጪው አልፎ እንዲቀመጥ አድርጊ ከሚሉ ማስፈራሪያዎች ለእሷም ለህይወቷም የሚያሰጉ አይነት ማስፈራሪያዎች ድረስ ያስተናገደች ነው ያለችው እና በሰሞኑ እንደውም እ በጣም በናት ሲሆን ይከዳል፣ ያን ስለሚያውቅ ይመስለኛል እነሱም ይህን እያደረጉ ያሉት። እናቴ ብዙ ዋጋ ነው የከፈለችው፣ እየከፈለች ነው ያለችው ነው። ቀጥታውን ቃል በቃል እንግዲህ ምንም ብታመጣም እናትህን ይሄ ጥፍሯን እየቀልኳት ሳሳይግ ትስተካከላለህ የሚል ዛቻ ነው ያደረሰችብኝ። እንግዲህ ትልቁ ዘጠኝ ኃይሌ የመታመነው እግዚአብሔር ነው። እግዚአብሔር ከልቤ ለማዝንባቸው ገጠመኞች አሳልፎ ይሰጠኛል። ብዙ ለእንደዛ የሚጋልጡ የሚያጋልጡ ክስተቶችን አስተናግጄ በደል በድል አሳልፎኛል። እግዚአብሔር አሁንም መታመኛ ክንዴ እሱ ነው። ነገር ግን እንደዚህ ሰዎች ነን እና አንዳንድ ጊዜ ሆድ ይብሰናል። ስስ ጎኖቻችን ሲነኩ የሚሰሙን ስሜቶች ማስተናገድ ሊከብድ ይችላል እና ያንን ስሜት ላይ ላይ ቻለው። እንግዲህ ከቤተሰብም ጋር ያለኝን ነገር ለማሻከር ነው ጥረት እያደረጉ ያሉት ትልልቅ የቤተሰባችን አባላት፣ እንግዲህ በእኔ ጉዳይ ላይ ስብሰባ እስከ መቀመጥ ድረስ፣ በእኔ ጉዳይ ላይ እስከ ማውራት ድረስ። በዛን ጫና እንጎትተዋለን፣ ወደ ኋላ እናደርገዋለን ነው ምናልባት እኔ ጋር ያለው እውነት እስኪገለጥ ነው እንጂ የሚመጡ ፈተናዎቹ ባህለኞች ይችላል ብያላም ነው። ነገር ግን አሁንም ቢሆን ይህንን መልእክት ትመለከተዋለች እና የእኔ ስራ መስራትም ደግሞ ስለሚያርጋቸው ስለሚያስደነግጣቸው ሼር አድርጉልኝ፣ በደንብ እንዲታይ አድርጉልኝ። ከዛ በዚህ ይህንን መልእክት እንድታይ ይፈልጋለሁ። ምንም አይነት ማስፈራሪያዎች እኔ ወደ ኋላ አይመልሱኝም። ከዛም ባለፈ ደግሞ የምታመችሉም ነገር የለም። እኔና እናቴ እናትና ልጅ እንድንሆን የፈቀደ እግዚአብሔር ነው። ስለዚህ በሰው ፍቃድ እናትና ልጅ አልሆንም። የሚመጡ ነገሮች ነው ሁሉ ደግሞ በሱ ኃይል እናልፋለን። እንግዲህ ቤተሰቦች እጅግ ጉዳይ ላውራችሁ ብዬ ነው። ሌሎች ነገሮችን ደግሞ አሉ። ቀጣይ እሑድ እናንተ ማደርሳቸው ይህም መልእክትም ብዙ እንዲታይ አድርጉልን። ብዙ እንዲደርስ ማድረግ ፈልጋለሁ። እንዲደርሳቸው መፈልጋቸው ነገር ይስላሉ ማለት ነው። እንግዲህ ላልኳችሁ ቻናሉ ሞቅ ሞቅ እናድርገው፣ እናሳድገው በስራ ነው። እንግዲህ እነዚህ ሰዎች እየተበቀልን ወደፊት የምንጓዘው አብራችሁኝ ስለምትሆኑ እጅግ አድርጌ አመሰግናለሁ። ስለ ቀና አስተሳሰቦቻችሁ፣ ስለ ቀና አስተያየቶቻችሁ፣ በየቀኑ ስለማያቸው ሀሳቦቻችሁ አመስጋኝ ነኝ። ከዛ ያለፈ ሰው እኔ ምንም ማድረግ አልችልም እና ከዚህም በኋላ ያ ብርታት ነው ለኔ፣ እንደ ብርታት ወስጄ እንደ የቤት ስራ ወስጄ ጠንክሬ እሰራለሁ። በሌላ ቪዲዮ እንገናኛለን። ስለነበረን ቆይታ አመሰግናለሁ። ዘላለም ነበርኩኝ።